በአርባ ዓመት እናት አባት ሊሆነ ፂምህን አትላጭ እላጭ አለውማ ማ ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ እኛ ቀበሌ ማጸንበር ክትባት ጀምረዋል። እና እንዳያመልጠ በዛው ልጠቁመህ በጣም የብዙ ሰዎች ጥያቄ ናሆሚ፣ የውበትህ ምንጭ ምንድን ነው? ውበትህ ከየት ነው የፈለቀው? ይሉኛል። እኔ የምበለው አንድና አንድ የተመጣጠነ ምግብ ነው። ምላስ ይ እንደዚህ አይነት ምግብ በመብላ እናትህ ሆድ ውስጥ እንቁላል ሆኖ የተፈጠርክ ቢሆንም እኔ በወንዴ ዘሬ አንኳኩቼ አፍርሼ ዛሬ ሰርኩ እንድትነፍ ሰርኩ እኔ ነኝ። ቀበሌ ቤት ላይ ፎርቲ ፋይቭ ሰርቶ ሳሎን ወደ ጓዳ፣ ጓዳ ወደ ሳሎን መጣ። እኔ ለአርፍ ዳሎ ብዬ ጓዳ ስገባ ሶፋ ነው የማገኘው። ቦታ ተቀይሯል። በጣም የብዙ ሰዎች ጥያቄ ናሆሚ የውበት ምንጭ ምንድን ነው? ውበት ከየት ነው የፈለቀው? ይሉኛል። እኔ የምበለው አንድና አንድ የተመጣጠነ ምግብ ነው። ምላስ የምላስ እንደዚህ አይነት ምግብ በመላ አልበሰለም። ግን ይሄ ነው አሁን አልበሰለም። ትንሽ ቀር ምትበላው ይሄ ነው። መልክ ይደፋብህ። እኛ ከሁሌ የሚያሳስብን ስንነሳ ሁሌ በቃ ከኑሮ በላይ በጣም ያስጨነቀን ያንተ መልክ ነው። እንዴት ነው ምን በልቶ ነው በምን ምክንያት ነው እንደዚህ ውበት እየደፋበት ብለን ስናስብ የነበረው ዛሬ እንደ ህዝብ መልስ ተመልሶ ሆነ በገዛ እጄ። ይህ ምንድን ነው ለምንድን ምን ሆነሽ ነው? ስልክ ማለቆ ላቃ ምን ስታደረግ እንዴት ታንሳው? ቆይ ወደቀባት እቃዎችን እንዴት ብድግ ታድርጉ? ዝቀት በይ ብለህ አንድ ነጠላት አጥቦ ለመድረግ አስር ደቂቃ ቢፈጅበት አስራ ሰባት ነጠላዎች ታጥበው ለመድረቅ ስንት ደቂቃ ይፈጅባቸዋል? ማለት እቺ ከብዳቸው ነው ጉድፈላ ያለችው። አንድ ነጠላ ታጥቦ ለመድረቅ አስር ደቂቃ ቢፈጅ አስራ ሰባት ነጠላዎች ደግሞ ቢታጠቡ ስንት ደቂቃ ይፈጃል? የምትወጣ ፀሐይ ግን አንድ ነው። ፀሐያውን ስትወጣ አንዱ ነጠላ አስር ደቂቃ አድርጋው ቆይ፣ አንተ ደርቀሃል ቁጭ በልትለውና ሁለተኛው ነጠላ ታደርቃለች ሶስተኛ ያለች ተራ በተራ አስራ ሰባቱ ነው ፀሐይ የምታደርቀው። እንዴ ነው ፀሐይ የምትወጣው፣ አንዴ ነው ለሁሉም የምትሰጠው፣ ሙቀት አንድ ነው። ስለዚህ ሁሉም የሚደርቁት በ10 ደቂቃ ነው እንጂ 17 ሆነ 100 ሆነ 1000 ሆነ የደቂቃ ልዩነት አይኖርም። ልጅህ ባለቀ ሰዓት የባላባት ልጅ ይሄ እንግዲህ ልጅ ሰርቶ እኔም በመጦሪያ እድሜ ከማንም ጋር የብሩ ልጅ አይ፣ መዳን ያለው ኩይሳ ሳይበላ ቀድመህ ደህና ነገር ብላ ብለህ ልጅህን እዚች ልጅ ነገር ሰራ። አሁን ማስረገዝ ነው እኔሽ ፊት ከተዳር በፊት ስማ፣ እናትህ ሆድ ውስጥ እንቁላል ሆነ የተፈጠርክ ቢሆንም እኔ ነኝ በወንዴ ዘሬ አንኳኩቼ አፍርሼ ዛሬ ሰው ያረኩ እንድትነፍስ ሲያረኩ እኔ ነኝ። አንተ ጓዳ እኔ ጓዳ ስገባ ሶፋ ነው

እናቴ የማትጥላቸው እቃዎች ፓርትቱ ባለፈው ፓርት ዋን የታ ፓርት ቱ እናቴ መቼም እቃ እንደማጥል የተረዳሁባቸውን እቃዎች ላሳያችሁ። ይህንን እዩት። ይህ የውታ ጋዝ እቃ ነው፣ ድሮ የምንጠቀምበት የውታ ጋዝ እቃ ማለት ማዘር አልጥለውን ብላ አሁን ድስት አርገዋለች። አባቴ ድስት ነው እኛ ቤት ልሰማኝ አልቻለችም። ከንግተኙ ላ ደስ ይላታል። ንንጣዩ ስላት ማለት ነው። ፊቷ እንዴት እንዳረገችብኝ ነው የንማቁ። ይህን እዩት። ይህ ተጠቅመንበት አላውቅም፣ ግን እስካሁን አለ ማለት ነው። አያቴ ራሱ የወር ስብጣት ነው ይመስለኛል። በጣም ኦልድ ዕቃ ነው፣ በጣም ሲበዛ ማለት ነው። ይሄንንም ሳኒት ይሄንንም፣ እኔ ዛሬ ነው ያየዋቸው። ይሄንን ይሄንንም ዛሬ ነው ማያቸው። እዚህ ሳና ነን እንዴ ቻለችን? በቃ ይሄው ይሄ በጣም ኦልድ ዕቃ ነው፣ በጣም ማለት ሲበዛ። ሁላችሁም ቤት ይኖራል ብዬ ተስፋ አደርጋለሁ። ኢንተርቪውት ይሄን ሰጥተ ያለ ግን በጣም ቆይቷል፣ በጣም እድሜው በጣም ይልል ጃጅቷል። ታላቁላ አለው እ የዚህ ታላቅ አለ ማለት ነው። ሌላ ሌላ በጣም ብዙ እቃ ነው ያለው። በቃ አዘሮች አይጥሉም። እናቶች እናንተ ቤትስ ማይጣል እቃ ሌላ ምን አለ? ላይክ ፎሎ ማድረጋችሁ እንዳትረሱ። እስቲ ሁላችሁም እቺን ቻሌንጅ ተቀላቀሉ። እስቲ እናንተ ቤት ማይጣል በጣም ረጅም አመት የቆየ እቃ ምናም ምታውቁ ካለ እቺን ቻሌንጅ እስቲ ተቀላቀሉና እንደዚህ አሳውቁ። አዳዲስ እቃዎችን እንወቅኝ። አሁን የቡታ ጋዝ እቃ በምን ሚንስ ነው ወደ ብረድስትነት የሚቀየረው? የመርጌታ ልጅ ስትጀነጅን ሰላም፣ ቆንጆ እንዴት ነሽ ብሏታል። ይማረ ይማርኪ አወቀቻ እንዴ የአባቷ ጥበብ ስላለባት እሷም ላይ አስበዋል። በዚህ አዝማሚያ መንገድ ላይ ሌላ ቼክ በትለክ እስቲ አንዴ ብርሃኑ ነጋን እስኪ በደንብ በልልኛ በነገራችን ላይ ብዙ ተማሪዎችና ያሉ በትምህርት ቤት ውስጥ ውይይት ስናደርግ እንደ ትምህርት ሚኒስትር ተማሪዎች ሪፎርም የለብሰው ትምህርት ቤት ይመጣሉ። ግን በዚህ ጊዜ ላይ ንግዱ አይሻልም የሚል ሀሳብ አለ። ቆጭ ቆጭ ትንሽ ደግሞ ትንሽ ጸጉርህን መላጣ ብታረግ የጸጉር ነገር ነው እንጂ ቆጭ በሬ መቀ ፐርሰናሊቲ ቴስት 100 በዚህ ቪዲዮ ላይ ቅድሚያ የሚታዩት የትኛው ነው? ቅድሚያ የታዩት ድስቱ ከሆነ መቁላላት የሚወዱና ኑሮ ሲያቅሏሎት አብሮት ናላው የሚቁላላ ሰው ነው። መጀመሪያ የታየሁት ግን ማማ ሲያወቅ ከሆነ የግራ አእምሮት ክፍል የላሸቀ ወይም ደግሞ የለገገ ሰው ነው። ጎረቤቶቹ ምግብ ሲበሉ አጮልቆ እሚሆን ሰው ነው። በማለቅለቅ ልዩ ክሎት ያለው ሰው ነው። ጊዜ የበለጠ መረጃ ከፈለጋችሁ እንከተልሽ ላይክ እና ፎሎ እናርግሽ። ሪሊ መጀመሪያ ግንባርሽ የታየን ከሆነስ እኔ አሁን መጀመሪያ ግንባርሽ ነው። ሰሞኑን በአንድ ብርና በብሩክ ወይ ደግሞ ዴም ነው በእነሱ መሀል የተደረገውን ቢፍ ምናምን ሰምታቸው እስኪ እንዴት እንደጀመር። አሁን ደግሞ የጥጋ እንዳለ እስኪ አብረር ነ በአርባ ምት እናተ ላይ ጽመን አትላጭ ይጣከብት፣ በአርባ ዓመት እናት አባት ሊሆነ ጽምን አትላጭ እላጭ አለውማ ማ ያ ለአንተ የወጣችሁ ፀሐይ ለእኔ እስክትወጣ ድረስ እላጭ አለው። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይሄ ነው። ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያረገው ነገር የለም። ያረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል ፖሊሶችን ተሳድቧል ትራፊኮችን ተሳድቧል ማህበረሰብ ተሳድቧል እንዲሁም ግለሰቦች ላይ አፉን ከፍቷል ግን ማን እኔ ልንገር በአርባ አመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም ማን አንተ ትናንት ድርቆሽ እንጀራ ትበለ ይሆናል ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል ግን አክት እያረግ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው ስለዚህ ማን ይኸውልህ ተጠንቀቅ በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ። መሄጃ ያጡ ተምረው ዲግሪ ይዘው ከተማው ላይ ብዙ አይነት ወጣት አለ። መሄጃ ያጣ ተስፋ ያጣ ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም የሚላጭልህ ያ ዱርዬ ፍቅር መስጠት እንደሚያቅበት ህይወት መንጠቅም ይችልበታል። ብዙ አፍን አጥቷል። ረጋ ቡርቃ፣ ብሩክ ሲቆላመጥ ቡርቃ ነው አሉ። እኛ ቀበሌ ማጸንበር ክትባት ክትባት ጀምረዋልና እንዳያመልጠ በዛው ልጠቁመህ። ይህን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎጥትህ እንደሚችል ራሱ መገመት ይከብዳል። በዚህ ጊዜ ይህ እንግዲህ አብረን የሰራ ነው፣ አብረን የበላን የጠጣን ጓደኛዬ ነበር። ይሄ እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ ፓፒ፣ እንደዚህ እንደዚህ እፈልጋለሁ፣ እንደዚህ እንደዚህ ማደግ እፈልጋለሁ ነ ብትለኝ፣ በቃ ይሄ ነው መጨረሻ። አስተጣት አሳልፎ መስጠት በጣም እኮ ወይ፣ በጣም የረከሰ ነገር እኮ ነው። ቆቃየ ከተማው ላይ እንደዚህ ነው። በቃ ቡፊደሎች በስተዋል የሚቀረ ለዚ አዲስ አበባ ልጅ ነኝ የሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አልፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብም። ዱባይም እዚህ እንተዋወቃለን። ምን አይነት ስራ ስሰራ እንደነበር። እዚህ ጋ ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆን ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኑሬ አላውቅም ሀብታም ስር ስርዓት ውስጥ ውሼ ገንዘብ አላገኝ ሀብታም አጎንብሶ ቀና ሲልቂት ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበል የሀብታም ሚዜ አደለ። እንደዛ ሆነ ባለፈለህ ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ ልብ ላይ ስራ መጀመረ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠቂት ሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎት ዛሬ ደርሶላል፣ ጸሎት ተሰምቷል። የፈለከውን ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር፣ ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርግ እሰጠዋለሁ። ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለከውን ነገር ጠይቀኝ እሰጥሃለሁ አለ። አሰበ አሰበ አሰበና፣ ጌታ ወይ አንድ አይኔን አጥፋልኛል which is የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው ምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንድም ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ ሁሉም ዲግሪ አለው መንጃ ፍቃድ ብለው በዚህ ሰዓት ዲግሪ ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብል እስቶን ሲሰራ። ምንተ አታሽ ቀብጥ እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት ጓደኛዬ ነው። ብዙ ነገር አሳልፈናል ልስደብብል እዛ ዱባይ በኒያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እነዚህ አይነት ነገር ትቻለሁ። በቃ አቁም ያለው ፍታ ስትባል ፍታ። እንደዚህ አይነት የቡፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮ እኔ ራስህ ነው አያሳፍረህ። የዴይ ቱ ዴይ መነፅርና መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት ነው። በደንብ እንተዋወቃለን። በደንብ አይደረግም እንደ እድሜ ያስብ አዲስ እረኛ ከብት ያስተኛ ነው ነገሩማ። ኦኬ የሰራው ቪዲዮ ደርሶኛል። በጣም አሪፍ አሪፍ ቪዲዮ ነው። አሪፍ ታሪክ ነው። አሪፍ ትወና ነው። የት እንደምታቀኝ አይ ዶንት ነው። ግን ጉዳዩን የኔ እናንተ እያረኩ ነው ጥያቄ የኔ እናንተ ጉዳይ አይደለም። እኔ ምንም አይነት ፐርሰናል ይሸዋል አላነሳው። ግን አቋሎ የምትለው እኔ መልስ አልሰጠውም አንተ ላይ የምታገኝ ከሆነ ይህን ቪዲዮ ተመልከቱ። ናንተ ደግሞ ዘሩ እዚህ ላይ ነው። እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው ብንላቸው አልቁም። ታቃለ ከሰር ከሰር እያደቡ ያደቡ ያስቸግሩናል። ቪዲዮውን እንዳያችሁት መልሱን ለእናንተ ነው የተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህ ነው ያልወጣችሁ ሚዲያ ላይ ተሳደባላችሁ በእንደዚህ አይነት ጸያፍ ቃል ዩትዩብ ላይ መሸቀያ ታደርጉታላችሁ። ማን እኔ? የትም ሞጫ መንገድ ስታጣ ይህንም ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አይደለም። እኔ ወጣቶችን የማይሆን ቃል ተናግረሃል፣ ቅስም ሊሰብር የሚችል ቃል ተናግረሃል ያልኩት። ይህን ደግሞ አሁንም ደግሜ ይልልሃለሁ ተናግረሃል። ምንም ከዚህ የተለየ የምናገረ ቃል አይኖርም። ማን ቢከፋም እየመረረው አጥ አይ ነው ቆርቆሮ ትንሽ ሲነካ እንደሚጨው አንዳንድ አለማወቆችን ሙሉ ልብስም ከፍር ሊያደርጋቸው አይችልም። ግን ጨዋታው ነው ወጣትን የነካ የለውም በረካ ነው ማለት። ስለኔ የዚህን ያህል መናገር አይጠበቅብኝ ነበር። ጉዳዩ ይሄን እናንተ አታርቁ አልፈልግም። የተናገርከው እንደ ማህበረሰብ ነው። ስለዚህ ውጣና ወጣቱ ይቅርታ ብል ምን ችግር አለ? ያራዳ ልጅ ሁሉም ሰው ይቅር ባይ ነው። ወጥተህ ይቅርታ ብትል ምን ችግር አለ? የዚህ ላይ ወጥተህ ድጋሚ ለረተን መፍተህ አፈል ለመክፈት አትሩጥም ኤኒዌይስ ስለኔ ዛን ያል መናገር አይጠበቅብህም ነበር። እኔ የምር አንተ የምታቀኝ ሰው ብትሆን ኖሮ ምን አይነት ሸገር ፍሪክ እንደሆን ታውቅ ነበር። ዝና ላይክ ፎሎ ፈልጎ ነው ላልከው አንተ እኔ የምር የምታቀኝ ከሆነ አንተ ዝምጥ ስጥል ስትልኝ ምን አይነት ዝና ላይ እንደነበርኩ ልቦን አያውቅ ነበር ማለት ነው። ዋት አሁን እኔ እዚህ ዛ ማለት አልፈልግም። እኔን ሰው የትም አላቀው የትም

አንድ ብር ጦርነት እየተጧጧፈ ነው። ቀጣይ ፓርትም ይኖረዋል ምናምን ብዬ አስባለሁ። ብዙ ሰዎች ከልጁ ጎን ሆኗል። አንዳንድ ሰዎች ደግሞ አንድ ብር ትክክል ነው ምናምን እያሉ ነውለውን ገሰና ስቲፎ አቡኪያና ጆን ዳኒአቡኪያ አስቴርና ሮዚ እንደዚህ ነው። በራሳችን መኩራት የዚህኛው እሺ ይሁን፣ የበፊቶቹ ግን ማን ነው? ጥለውን ገስ ማው አሴራ በቃ ማነች ዲ ትላልቅ ሰዎች ከነሱ ጎን ይቆሙ። እንደዚህ ነው በቃ ማላገጥ ካልቀረ እንደዚህ ነው ማላገጥ። እስከ ጥግ እየሄድክ ታላግጣለህ።